እናንተ ዘቢባ ሁለት መንታ ልጆች አረገዘች እና፣ እሱ ተበሳጨ። ማዘር የመጀመሪያ ምርቃት የመረቀቻት ልጄን ስላመጣሽልኝ እንደው ዘርሽን ከዘሬ ይቀላቅለው ነው ያለችው። መጀመሪያም ርቀቷል። ዘቢባ ትዳሬ ፈተና በዛው ስትል ተናግራለች። በሌላ በኩል የዘቢባ ፍቅረኛ ባለቤት የሆነው ግለሰብ ኢሳያስ ወይም ኢሱ እኔና እሷ መሀል ማንም ምንም ጣልቃ አይገባም እኔና እሷን ያገናኘን ፈጣሪ አምላክ ነው ሲል ተሰምቷል። በሌላኛው ወገን ደግሞ የኢሱ ፍቅረኛ ነኝ የድሮ ጓደኛ የነበረ በኑር ወይም አብረን ብዙ ጊዜ ያሳልፈናል የምትለው ዩቲዩበሯ ሄለን በድጋሜ በመምጣት እነዚህን ግለሰቦች በተመለከተ የተለያዩ መረጃዎችን በማውጣት በተለይ ደግሞ ከሰሞኑ ዘቢባ ሶስተኛ ልጇን እርጉዝ መሆኗን ተከትሎ ኢሱ አልተስማማም፣ በጉዳዩም ብዙ ተበሳጭቷል በማለት እንዲሁም ኢሱና ዘቢባ ከዚህ በኋላም አይቀጥሉም በማለት ጭምር የተለያዩ ንግግሮችን ተናግራለች። ሙሉን ከሰሞኑ ይህን ቤተሰብ ስለተመለከተው ጉዳይ ጠቅለል ባለ መልኩ ሲንሸራሸሩ ስለቆዩት የተለያዩ መረጃዎች እንዲሁም ደግሞ ኢሳያስ ወይም ኢሱ ለመጨረሻ ጊዜ መልስ ስለሰጠበት ጉዳይም ጠቅለል ባለመልኩ ይዘንላችሁ መጥተናል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ተከታዮች፣ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ መረጃዎች ብቅ ብለናል። ለቻናላችን አዲስ ከሆኑ ሰብስክራይብ እንዲያረጉን በትህትና እንጠይቃለን። ቀጥታም ይዘንላችሁ ወደ መጣነው ዝርዝር መረጃዎቻችን እናልፋለን። አርቲስት ዘቢባ ግርማ አሁን አሁን ላይ በዘፈኑ አለም የተለያዩ ስራዎችን ለህዝቡ በማድረስ እጅግ የተዋጣላት ዘፋኝ ዘፋኛ አቀንቃኝ ሆናለች። ይሁን እንጂ በትዳሯ ሁኔታ ግን እጅግ አሁን ድረስ እየተፈተነች እንዳለች ጠቆም አድርጋ አልፋለች። አሁን ላይ የገባኝ እውነት ብዙ ነገር መደበቅ እንዳለበት ነው ስትልም ተደምጣለች። ኢሳያስን ያገኘችበትን አጋጣሚ በተለይ ደግሞ ሶሻል ሚዲያ ቲክቶክ ላይ መገናኘታቸውን ምክንያት አድርጋ፣ እዛም ቲክቶክ ላይ ነው ሳመሰግን የተሰማሁት። ባሌን የሰጠኝ እግዚአብሔር አምላክ ነው እያልኩኝ የሱን ደግነት እያወራሁኝ የሱን ጥሩ ሁኔታ ባበዛው ቁጥር ጠላት ነው የሰበሰበብኝ ስትል ተደምጣለች። ይህን እንድትናገር ያደረገበትን ዋና ምክንያትም እንዲህ ስትል አብራርታለች። ብዙ ጊዜ ባለቤቴን ሳመሰግን ወንድ ብርቁ ተብያለሁ። በተለይ አንዳንድ ግለሰቦች በዚህን ያህል ደረጃ ለወንድ መንበርከክሽ ያናድዳል በማለት ብዙ ትችቶች፣ አለፍ ሲልም ዛቻዎችንም አድርሰውኛል ስትል ተደምጣለች። ይህ በእንዲህ እንዳለ የዘቢባን ፍቅረኛ፣ የዘቢባ የትዳር አጋር ባሏ የሆነውን ኢሳያስን በፊት አውቀዋለሁ የምትለው የሚባለው ዩቲዩበር ሄለን የተለያዩ ንግግሮችን በተለያዩ ጊዜያቶች ላይ ስለዚህ ግለሰብ ስትናገር ነበር። ከሰሞኑ ደግሞ ዘቢባ ሶስተኛ ልጅ እርጉዝ መሆኗን ተከትሎ ከተለያዩ መልእክቶችን አስተላልፋለች። ከነዚህም ውስጥ አበይት የሆኑት ይህን ይመስሉ ነበረ። ዘቢባ ሶስተኛ ልጅ እርጉዝ መሆኗ ሲታወቅ፣ በተለይ ደግሞ ባለቤቷ ኢሳያስ ይህንን ነገር ሲሰማ እጅግ ተበሳጭቷል፣ እጅግም ተናዷል። ይህን መረጃ የሚያገኘውት ዘቢባ ፅንስ ክትትል ከምታደርግበት ከነር ሲወጣ መረጃ ነው ስትልም ተናግራለች። ይሁን እንጂ ብዙዎች በዚህ ንግግሯ ነርሶች እንደዚህ አይነት የቤተሰብ ሚስጥር ሊያወጡ አይችልም፣ ለምን በዚህን ያህል ደረጃ እነዚህን ቤተሰቦች ትናገሪያቸዋለሽ? በማለት የተለያዩ ግለሰቦች ዩቲዩበሯን ሲወቅሱ ተመልክተናል። ዩቲዩበር ሄለን አያይዛም መንታ ልጆች ነው ያረገዘችው በማለት መልእክቷን አስተላልፋ፣ በመቀጠልም ኢሱ ለእሷ ፍቅር የለውም፣ ያገባትም አንቀባራ ስለያዘችው ነው፣ ምንም ነገር ከእሷ ፍቅር ሳይኖረው ጥቅሟን ብሎ ነው የተጠጋው በማለት ጭምር የተለያዩ መረጃዎችን አውጥታ ተናግራለች። ይህንን መረጃዎች ይህን ቪዲዮዎች በተለያዩ ቦታዎች ተሰራጅተው የተመለከተቻቸው ዘቢባ ጠቅለል ባለመልኩ ከፍጹም ጋር በነበራት ቃለመጠይቅ ስለነበሩት የፅንስ ክትትሏ ሂደት እንዲሁም እንደዚህ አይነት ጉዳይን አስመልክቶ ስለሚወሩባት ወሬዎች መልስን ሰጥታለች። በመልሷም ዘቢባ እንዲህ ብላለች። እኔ እንደዚህ አይነት ወሬ የሚያወሩት ከየት እንደሆነ አላቅም። እኔ መንታ ልጆችም አላረገዝኩም። እዛ ሆስፒታል ውስጥ ያየኝ ሰው ግን የሆነ መረጃን እኔ መንታ ልጆች እንዳረገዝኩ አስመስሎ አውርቷል። ከዛም አልፎ በሁኔታው ኢሳያስ ባለቤቴ እንደተበሳጨም ጭምር የውሸት ፋብሪካ ወሬ ፈጥረውም ተናግረዋል። መረጃውንም በተለያዩ ቦታዎች አሰራጅተዋል ስትል ተሰምታለች። በዛውም አያይዛ እኔ ትዳር ሁኔታዬን፣ የኑሮ ሁኔታዬን በተቻለ መጠን አሁን ላይ መደበቅ ነው የምፈልገው። ይሁን እንጂ ይኸው እንዳሁኑ ሳልፈልግ የተለያዩ ጉዳዮቼ፣ የተለያዩ ቤተሰባዊ ሁኔታዎቼ በየሚዲያው እየተናፈሱ በየሚዲያውም እየተሽከረከሩ ይገኛሉ ስትል ተደምጣለች። ከጉዳዩ ጋር በተያያዘ ባለቤቷ ኢሳያስም መልስ ሰጥቷል። እኔና እሷን ያገናኘን ፈጣሪ አምላክ ነው ሲልም ተደምጧል። አያይዞም ይህም ብሏል። ባለቤቴ ዘቢባን የመረቀቻትም ሞዳትም ማከብራት እናቴ ነች። እናቴ በውስጡ ክፋት ለሌለበት ሰው የምትመርቀው ምርቃት ሁሉ ይደርስለታል። እሱንም በዘቢባን ድጋሜ አይቼዋለሁ ብሏል። ሞዳት እናቴ በሰይፉ ሾ ቀርባ በነበረችበት ወቅት ላይ ሚስቴን ዘቢባን የመረቀቻት አንድ ምርቃት ዘርሽን ከዘሬ ይቀላቅለው የሚል ነበር ይኸው ፈጣሪ አምላክ ዘሯን ከዘራችን ቀላቅሏል ሲልም ተደምጧል። ብዙዎቻችን እንደምናስታውሰው በሰይፉ በነበራቸው ቆይታ የኢሳያስ እናት ተጠይቀው የተለያዩ ሁኔታዎችን ተናግረው ነበር። ከነዚህም ውስጥ አበይቱ ዘቢባን አስመልክቶ የተናገሩት እጅግ ብዙዎችን ልብ የነካ ነበረ። በዘቢባ ምክንያት የምወደውን ልጄን አግኝቻለሁኝ። ለረጅም ዓመታት ያህል ኑሮን ለማሸነፍ በውጭ አገር ነበረ። ዛሬ ላይ ግን ዘቢባ አዲስ ህይወት፣ አዲስ ኑሮ ልትሰጠው ተስፋ ስለሆነችው በእሷ ምክንያት ይችን ሀገር ገብቶ ከኔ ጋርም በሰላም ተገናኝቷል በማለት እጅግ በሁኔታው በመደሰት በተለይ ደግሞ ሳልሞት ልጄን እንዳይ አድርጋኛለች። በማለት ጭምር ለዘቢባም ትልቅ ክብርና ፍቅርን ሲሰጧት ተመልክተናል። ጠቅለል ባለመልኩ አርቲስት ዘቢባን በትዳሯ በተመለከተ የተለያዩ ግለሰቦች ትችት፣ ወቀሳ ያድርሷት እንጂ አሁን ላይ እሷ ስራዋ ላይ ፎከስ አድርጋ ወደፊት መጓዝን እንደምትፈልግ ገልጻ ተናግራለች። ብዙ ጊዜ ሊያሸማቅ ተጠብቆ ይሞክረው፣ ብዙ ርቀት ሄደዋል። ይሁን እንጂ እኔ ለእንደዚህ አይነት ነገር ቦታ ባለመስጠቴ ስራዬ ላይ በማተኮሬ አሁን አልበም ምርቃቴ ላይ ደርሻለሁ ስትልም ተሰምታለች። ዘቢባ በተለያዩ ሶሻል ሚዲያዎች እንዲሁም የቴሌቪዥን ጣቢያዎች አዲሱ አልበም ምርቃቷን በተመለከተ የተለያዩ መግለጫዎች እየሰጠች ይገኛል። ከዚህ ጋርም በማያያዝ የተለያዩ ግለሰቦች የትዳር ህይወቷን በማንሳት ብዙ የተለያዩ ነገሮች ስለሚያነሱ ግለሰቦች አሁን ላይ መልስ መስጠትን እንደማትፈልግ ይፋ ያደረገቻቸውን ብዙ ነገርን ወደ ሚዲያ ያወጣቻቸውን የቤቷን ገመና ግን ከዚህ በኋላ መደበቅ እንደምትፈልግና ብዙ ነገሩን ተደብቄ መኖርም ነው የምፈልገው ስትል ጠቅለል ባለ መልኩ መልዕክቷን አስተላልፋለች። እንግዲህ ጠቅለል ባለ መረጃችን ዛሬ ይዘንላችሁ የመጣ ነው። አርቲስት ዘቢባን የሚመለከቱ መረጃዎች ነበሩ። በሌሎች ቪዲዮቻችን እስክንመለስ ድረስ ሰላሙን ሁሉ ተመኘውላችሁ አዲሷ የአልበም ምርቃትም የተሳካ ስራ እንዲሆንላት የእውነት ከወዲሁ ከልብ ተመኘንላት። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ፣ ሰላም።